ምን ምኑ ነው የምቆርጠው? ኧረ እኔ አልቆርጠም። ማሪንጌቻ ምንድን ነው የምትስቀው? አያምርም ነው መጥተናል። ይሜ ይሜ ብርዝና ታዲያስ?

ላስት ፒስ ይላል ብዙ እና እ ምኑ ኦ፣ አሁን እንግዲህ ሜክአፕ ልንሰራ ነው ሌዲዝ ኤን ጀንትልመን እንሰራው ደስ ይለኛል። ይሄ ግን ሳብሳብ አድርገው እሺ፣ እችለዋለሁ እንዴት እናድርጋት ይችላል የሆነ መፍትሄ እና በጅለታለን አሁን ዳይ ወደ ሜካፕ